አላት ሌባን ነው ውሸታም ትሆናለች። ምን ያገባ ወንድኩ፣ በቃ ሁሌ ይመሳቆ ነው። አደይ በቃ ሄዳለች፣ ተመልሳት መጣም። ዴል እኔ ግን ከአንቺ በተቃራኒ ነው ማስበው። ከፍቅር ጋር ለምን ይሁን ሁሉ ነገር እንደቀር። እኔን እኮ አረበሸችኝ። አንቺን ከረበሸች ደግሞ ሄደሽ ያሷን ጋር በዚህ በሌሊት ምን ትሰሪያለሽ? ለቁርስ ምን አገባሽ? ሴት ሴጣንን የሚያስነቅ ስራ ነው ምስሪ ክፉ ጨካኝ ተገለገልኳት ብዬ ሳልጨርስ ደሞቼ እሾህ የሆነች ልጅ መጣችብኝ። ሌላ ቤት እንዳትሄጂ ሁለተኛ፣ በቃ ቤት ምንድን ነው የሚያመላለስሽ አንቺ? ሰሚኛለሽ? ከዚህ ቤት አሽቀንጥሬ ነው የማወጣሽ። አንተ የማትራባ አንተ፣ ሰሚኛለሽ? ሌላ ክራሽ ነው ሌላ ነገር ታስቢ፣ አንቅሻ አለሁ። እሺ፣ ልረፍበት ላይ ግን ሀብሌ የት ሄደ? እስካሁን አላየሁትም። የሀብሌን ታሪክ ታስታውሻለሽ ወይ ፍቅር ሲይዝ የሚያደርገው ቤት ተስፋ አድርጋል። የአደይን አታውቃትም። እሷታማ አደይም ዴቭም እየተጣደፉ ነው የሄዱት። ማነው የመጣው? ቆይ እሱን አምጣል። አደይም እኮ ስትወጣ በጥፊ መታኝ። ወጣችሁ? ደመቀ እኔ እንደዚህ ነካ እንዳልፈልግም። ለሁሉም እውነቱን ነገራቸው። ትሰሚኛለሽ? አንቺም ወደዚህ ምድር ስትመጪ ጭራቁት ሲል ነበርሽ። አንቺ አደ አንቺ ውሻ ኔ እናነቅሽ ነገር ግን ውሸቶችሽ፣ ማስመሰሎችሽ አይደል የሰራሽው ስራዎች ናቸው፣ ለዚህ ነገር ያበቁሽ። አንቺ ድሃ ቆይ ለምንድነው እንደ ድህነትሽ ሞት ኖር። ይህን ብር ለማምጣት በጣም ብዙ ዋጋ ከፍያለሁ። ራሴን አደጋ ላይ ትያል። የላብሽ ገንዘብ ስለሆነ ግዴታሽን ትወስጃለሽ። ደመ ቀጠርቶኝ ሂጅ ነበር። ፍቅርን አግቶ ከአንተ የወሰደው ገንዘብ እንዴት ለአንቺ ትሰጥሽቻል? ይፍቅር ኪያን ዳንድ አደይ ላይ የሰራሽ ተግባር በሙሉ አንቺ ላይ ሆነ፣ አይደል ግን ከኔ ጋር ቢሆን ምንድን ነው ችግሩ? ሊዱ የምርሽ ነው? ወንድሜ ከማንም ሴት ጋር ፍቅር ሲይዘው ቆም ያለ አይምሽ። ከምድራ ከዚህ ነበር የማታፋሽ ሊዱ። አንቺ ይሄን ያህል ታግኛለሽ ሳይሆን፣ የሆነ ነገር እንደሆን ስለተሰማኝ እያወጣታው ነው። እኔን ሳታስፈቅዴት ነው የምትሄደው። ከባርኮቴ ጋር ፏ ብለው ተያይዘው ወጥተዋል። ወዴት? እኔ እኮ በጣም ነው የምወድቀው። ይለምድነው ማትረጋሽ ፍቅር ሰምኛለሽ። ምንም ብታይ አላምንሽም። ምሽ አታስመስይ። ሰላም ውድ የተከበራችሁ የአዴቱ ቤተሰቦች እንዴት ናችሁ? እንኳን ወደ ቻና አዴ በሰላም መጣችሁ። እንዴት አላችሁልኝ? ሰላምያም ታይ ብዝት ብዝት ይበልላችሁ። ዶች ዬ እንግዲህ ዛሬ በአዲስ ቪዲዮ ብቅ ብለናል። አዴ ድራማ ክፍል ስልሳ ስድስት ከባለፈ እየቀጠለ ይላል እሱ። ምንድን ነው እንግዲህ ባለፈው ያው እንዳያችሁት የፍቅር ነገር መቼም ማለቂያ የለውም ማለት ነው። የፍቅር ተንኮል ማለት ነው ማስተር የተንኮል ማስተሬት እና ድግሪ ብሎም ከዚያም በላይ ማዕረግ ቢኖረው ማለት ነው። እሷ ማዕረጉ የሚሰጣት በቃ ለፍቅር ነበር ማለት ነው። ወይንኔ የማትገባበት ጉድጓድ የማትወጣበት የማትወርድበት እኮ የላትም። በፈጣሪ ስም በቃ ማለት ነው። ግን እሷ ምን ይደረጋል፣ ያው በእርግጥ በእሷ የማይፈረድም ያው የፍቅር ጉዳይ ነው። ግን ማለቴ ደብን ስለምትወደው ስለምታፈቅረው ነው። ግን ደግሞ አልተሳካም። ለምን እሱ ስለማይወዳት ለያት አይፈልግም። ግን እሷ ትለፋለች። በቃ ለእኔ ያልሆነም ቀሚስ የሚባል ነገር ማለት ነው። በቃ ለእኔ ካልሆነን ጥንቅርቡ ይቀረናለች። ተያይዘን እንጠፋታለን እንጂ ሌላ ሰው ጋር አይሄድም። አዴን እሱ ስላፈቀረ በቃ። ለምን ከእንደዛ አይነት ሰው ይሰውራች ትላላችሁ? በሰው ፍቅር በሰው ህይወት መቅናት አይደብርም? ይደብራል። ቆም ነገር እንዴ! በዛ ላይ ደግሞ የአዴይ ፍቅር አለመቀበሏ። ፍቅሩን ብትቀበልና ነገሮችን ብታስታክል እኮ እንደዛ የሆነ ቁርጧን ታውቅ ነበረ። አሁን እሷን ብቅ ጥልቅ ነው የምትለው። በቃ ያው እንደምትወደው ትነግረዋለች ግን አሁን ብዙ ነገር እንደሚጠበቅባትና አሁን ላይ ህይወት መጀምራ ተመቀመጥ እንደማትች የነገረችው በቃ በቃ። በነገራችን ላይ አደይ የጨረሰው ብዙ ነው የሚወዳት እዚህ ጋ ኪንጎም ሞትኩ ይበለልኩኝ እያለ ነው። ዳይመንድን አስቸገረው እኮ። ሌትም ተነስቶ አደይ ይላል ቀንም ተነስቶ አደይ ይላል። መንገድ ላይ ሄዶ አደይ ነው ይህ። አሁን አጋጣሚ ወደ ውጭ ስትወጣ ወደነሊሊ ሊሊ ጓደኛ ጋ ስትሄድ አገኘት። ከዳይመንድ ጋር ያለውን ነገር ንተስሏት ምናምን በቃ ያው እሷም በቃ ነግር ሄለ እንደ ድጋሚ ከኔ ጋ እንዴት እንደዚህ እንታስባለህ ምናምን ብላ ያው ሰድበውን ሄደችው። እንግዲህ ምን ታደርጉታ ናችሁ ማለት ነው። ያው በእርግጥ አዲህም ከባድ ነው። እህቷን፣ እናቷን፣ ቤተሰብ እዛ ጋር የሚጠበቅባት ብዙ ኃላፊነት አለ። እዚህ ጋ በቃ ማለት የምታፈቅረው የምትውድ ሰው ሳይኖራት ቀርቶ ሳይሆን አላማ ስላላት ነው። አላማን ሳላሳካ አላደርገውም ብላ ስለምታስብ ነው። በዛ ላይ ታቃላችሁ፣ አስቸጋሪ ነው ህይወት እና እንዲዛ ነው እላችኋለሁ ዱችዬ ብቻ እንግዲህ አስቸጋሪም የፍቅር መቼም በስማማ መጀራሽ አባቷን ስልክ እየፈለልግች ነው እንዲሁ ግቦን ወጥራ፣ ለምንድን አባቷን በቃ መጥቶ እንዲወስድላት አዴይን። በጣም ደግሞ እናትየዋ አዴይን፣ አንቺ እንትን የምትይ ከሆነ አንቺ እራስሽን ነሽ የምትውጭው እንጂ አዴይ ከዚህ ቤት አትወጣም ስላለቻት፣ አሁን ከእናትየዋ ጋር ከእሷ ገቢ ሲሆኑ ምናምን አድጋ ያስመስላ እንትን እያለች ነው። ለወንድሞቿም እንደዛ ነው የምታሽቀብጠው እና ከባድ ነው። አስመሳይ ናት በጣም። ሰው ሲመጣ ድንግጥ ብላ ሳቀቅ ትላለች፣ ጥርሷን ብልጭ ታደርጋለች። ሰዎቹ ቪታጅን ዞሩ ሲያደርጉ እሷ ጋ ነው ማለት ነው ደግሞ የምትንጨረጨረው። ከዛ ከባድ ነው ብቻ ያለው ነገር ያው ኪንጎ እና ዳይመንድም ታፈታፍ እያሉ ነው ያለውን ነገር ለማብሰል የፍቅር ማቃጠር ግን እንትን የለውም፣ ጓደኛ የለውም ትላላችሁ። ከገጠር እስከ ከተማ፣ ከላይ እስከ ታች ተፍ ተፍ ነው። አስቸጋሪ ነው። እንደዛ አይነት ሰው ጋር መኖር ከባድ ነው ትላላችሁ። አዴ ግን መቅደርደሯ ነገርስ ማለት አልቀበልም ባይነቷ ዴቭን እኳ በሳሆን ያበላችሁ ኪንጎ እና ዳይመንድ ማ ኦኬ፣ ችግር የለውም። ግን እንደው ብቻ ከፍ ዝቅ እያደረገች ነው ማለት ነው። ዶችዬ ከባድ ነው እንዴ! ፍቅር ያለ ተንኮለኛ ሰው ግን ይሰውራችሁ ነው የምለው ማለት ነው። ይሰውረን ሁላችንም ስሬት ማለት ነው። በጣም ነው ከባድ ነገር ነው እላችኋለሁኝ። እኛ ገሬ ልጆች እስኪ አዲስ የሆናችሁ ሰብስክራይብ አድርጉ ፕሊስ፣ አይከፈልበትም። ሰብ አድርጉ በማርያም እንዴ እስኪ ሰብስክራይብ አድርጉኝ እንዴ። እስኪ አንዲሽ እንኳን አስገቡኝ አስር ሺ መቶ ሺ ቢቀር እስኪ አስር ሺ አስገቡኝ ፕሊስ፣ እህታችሁ አይደለም። ላይክ አድርጉልኝ፣ በቃ ላይክ አድርጉልኝ። ዩቲዩብ ሸር እንዲያደርግልኝ ላይክ ላይክ አድርጉልኝ ፕሊስ፣ እህታችሁ ነኝ። የእውነት እንዴ ለምን? በቃ ላይክ አድርጉልኝ። ቪዲዮውን ስታዩ ላይክ አድርጉት፣ እንቸግራለሁ። ከናንተ የሚቆረጥ ነገር የለም። ለእኔ ግን የሆነ ቫሉ ይኖረዋል ስለዚህ ፕሊስ እሺ እንደዛ አድርጉልኝ የምትችሉ ሸር አድርጉልኝ አበረታቱኝ እላችኋለሁ ዱቼ እየበተረፈ ሰላማችሁ ይብዛልኝ እናንተ እንዴት ናችሁ በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ ብዝት ብዝት ይበል ሀገራችን ሰላም ያድርግልን ቤተሰባቻችን ይጠብቅልን እወዳችኋለሁ አከብራችኋለሁ ውዶቼ